ከጾም በኋላ እንደዚህ ይቸገራለሁ ብዬ አላሰብኩም ነበር። በፈጣሪ ብሎ መስሎ ጋይዝ፣ አሁን ከሌሊቱ አስር ሰዓት ነው። ታሀጉ ሌል አስራ አንድ ነው። አልዋሻችሁም ቪዲዮ ጀምራለሁ ብዬ አስብኩት ነበር፣ ግን ጾም ካለቀች በኋላ ነው ግ ገባ። ምክንያቱም ከዛ ጊዜ ነበር ቀኔተኛው ማታጎች እያደረኩ ነበር። አሁን ደግሞ አዲስ የሩቲን አውጥቼ ነበር ነበር አሳቢ አራት ሰዓት ማታ ተኝቼ አስር ሰዓት ተነችቼ የውሎይን ለመቀየር ነበር። ምክንያቱም ሞስት ኦፍ ታይም ይሄን ሰሞን ማታ ነበር ያሳለፍኩ ነበረው ማለት ነው። ምክንያቱም የቀን ስራ በጣም እያመለጠኝ መጣ ማለት ነው። እንደምታዩት እዚያ ጋር ቦርዱ አለ። ቦርዱ ራሱ መቀየር አለበት። ከዚ አሁን ኤፕሪል ገብተን አዲስ ፕላን ያስፈልገናል። በዛሬ ቪዲዮ እንዳሰብኩት አይደለም ግን የዛሬ ቀን ብሎ አሳያቸዋለሁ። ወተን ነው ከጾም በኋላ ምን እንደተለወጠ ምን አልተለወጠ የሚለው ነገር ብዙ ከቡና አለም ነበር ሙሉ ማለት ካፊን ከቀኑ ቀኑ በጣም በጣም ተለውጣል። አካውኒ ማሳያችሁ ነገር ያለ ሰው በዚህ ወር በህይወቴ እንደዚህ እንደነገርኳችሁ ግራ ገብቶኛል። አያቅምና ከዚህ ከተጻፉት ውስጥ እንደነገርኳችሁ አንድ ሁለት ሶስት ይሄ አልሰራሁበትም ምክንያት አለኝ። አስረዳችኋለሁ እሱን አንድ ሁለት ሶስት አራት ቪዲዮ ብቻ ነው የሰሩት ማለት ነው። እነዚህን እና አሁን ከነዚህ በኋላ መስራት ማልችለው ከዚኛ ውስጥ ቀን አሁን የሰራላቸው ያለውን ቪዲዮ ማለት ነው ከዚኛ ውስጥ ቀን አሁን ንም ንንም እናም ይህንንም መስራት አልችልም ማለት ነው። እዚህ ሶስት ቀኖች ነው ካስታወሳችሁ፣ በዚህ የለቀኩላችሁ ፈጣሪ ካለ እንገባለን። አሁን በአሁን ገና መሰለኝ ነው ወር መጨረሻ ናችን ሰራችሁ ኤፕሪል ከ11 እስከ 15 ውስጥ ነው እየለቀቁ ስላልሆነ ግራ በስርት በስርዓት ይጽንቁት የኛውን ጾም ነው እና ለመመለስ በጣም ወደ ስራ እንገባለን። ኦልሞስት 13 ሶ ዲፕ እንደነገር ኳስ ስድስት ሰዓት ስራ ነው የምንሰራው። ስድስት ሰዓቱን ስራ በምን የከፋፈልኩት፣ ከዚህ በኋላ እንደ የጃኒ ቪዲዮ ካያችሁት የትራ ቪዲዮዎች ይበዛሉ በነዚ ውስጥ የምናስገባቸው አንዳንድ ነገሮች አሉ። ቪዲዮ ፕሮሞሽን ምናምን መስጠት አለብን። እነሱን አዘጋጅለት አለው። ከዛ በኋላ ለእኔ አለ ለእኔ የማስተካከላቸው ስራዎች አሉ። ከዛ ዛሬ ከሰዓት ላይ የምሰራቸው ስራዎች አሉ። ለእነሱ ደግሞ ስኬጁ ማድረግ አለብኝ። ዲፕ ወርክም ስለሆነ ብዙም ዲስትራክትር መሆን አልፈልግም። ካሜራውን አጥፍቼ የምሰራው ማለት ነው። ጋይዝ መጀመሪያ ፌዙን ጨርሻለሁ። እነዚህ ናቸው ቪዲዮዎች የሚሰሩት። እስካሁን ያሰብኳቸው ለውጥ ይኖራቸው ይችላሉ። ሞስትሊ እንደነገርኳቸው የወላቸው ቢዝነስ ቶፒክ ናቸው። ምክንያቱም አንድ ቢዝነስ የመክፈት ሀሳብ አለ። አንድ ቢዝነሱን እንደምንም ብዬ ማለትም ፋይናንሻሊ የማይጎዳኝ ፋይናንሻሊ ብዙ የማይጠየቅኝ ቢዝነስ መክፈት እፈልጋለሁ። ከኮላብ ውጭ ማለት ነው። ኮላብ አድርጌ ከመሰራቸው ውጭ አዲስ ኮላብ መሰራቸው ካምፓኒዎች ይኖረዋል። አንድ ሁለት እሱም እዚህ ከኮላ ውስጥ አስቀምጫዋለው ኮላ ማድረጋቸው ሰሆን አስቀምጫለው። በጣም ቢዚ ወር ሚኒመም 15 ቪዲዮ መስራት አለብኝ። በዚህ ወር ዩቱብ ላይ ማለት ነው። በጣም ስትሪፉል እና አስቸጋሪ ጊዜ የሚሆንብኝ ግን እንደምታውቁት ወርሙ ተንጂ ነበር። ይሄኛው ረመዳን ለማድረግ የሆነኛ ማለት ነው።

እሱ እስከሚቆራረጥ ድረስ እኛ ዙር ዙር እንበል። ይሄ መሆን አይቼው አላውቅም እስካሁን አዳዲስ ነገሮች አሉት በጣም ባህሉ ሆኖ ያለው እስኪ መታየት ከፈለጋችሁ እንትን ነው የሚቻላቸው እያሳዩ ብለው የሚገዛን ነገር ካለ በዓል ሆኖ ስንት

ከባለፈው ቪዲዮ ላይ ካሳየኋችሁ ውስጥ ይሄኞች ሲሰራ አይታችሁት ነበርና ገብቷል ማለት ነው። ባለፈው እያወራች የነበረው ቪዲዮ ላይ ገብታችሁት ጾም እና ስራ የሚለው ማለት ነው። ይሄ እንዳለ አዲስ ገባው ማለት ነው። ወደ 24 ወንበር ገባል። 24 ወንበር ለምት እንደነገርኳቸው ኳቸ ይነቀላል። ሁለት ሆናችሁ ከመጣችሁ እዚህ ተቀመጡ። አራት ከሆናችሁ ችግር የለውም ይገጠማል እዚህ ማለት ነው ሶ ይሄ አለ ባለፈው ይቆረጣል ብያችሁ ነበረ። አልተቆረጠም። ምንም ቦታ አልያዝም። እንደምታዩት የእኛ ያስኬደዋል። ያ ያስኬደናል። ትርፍ እዛ ጋ ማለ የሚያስፈልግ ከሆነ ሌላ ጭማሪ ማለት

ከሰላሳ ስምንት ናገድ፣ ከዚያ በጣም እንደነገርኳቸው ነው፣ ብዙ ነገር ስለበዛብኝ አሁን ነው። አሁን ራሱ ዛሬ አምስት ቪዲዮ ዘርተን የገባነው ነው። ጾም ላይ አላመስራት በጣም ስራ እንደበዛብኝ እያማረርኩ የዛሬ ቀን ይህንን ይመስላል። እንደምታዩት መተኛ ጀምራለሁ። በስርአቱን ሰው አሁን ተኛለሁ። ከዛ በኋላ አስራ አንድ ሰዓት እንነሳለን ማለት ነው። ማለትነ አምስት ሰዓት ወይ ስድስት ሰዓት እንቅልፍ ማግኘት ማለት ነው። ሁሉ ነገር ታወጣላችሁ። ከዚህ በኋላ በጣም ደስ ደስ ሚል ሊሆኖች መለክላችሁ በአዲስ ሁኔታ በአዲስ ኤዲት ራሱ ያወጣላችሁ ያ ወደ ቀጣይ ቪዲዮ